አደናግሪት ስላሴ አብ ራሱ አንድ አምላክ ነው። ወልድ ራሱ አንድ አምላክ ነው። መንፈስ ቅዱስ ራሱ አንድ አምላክ ነው። ስንት አምላክ ናቸው ሲባል አንድ አምላክ ናቸው እንጂ አንድ አምላክ ነው አይባልም። ለምን አብ ራሱ አንድ አምላክ ነው፣ የራሱ ስም፣ የራሱ አካል፣ የራሱ ግብር ያለ። ወልድ ራሱ አንድ አምላክ ነው፣ የራሱ ስም፣ የራሱ አካል፣ የራሱ ግብር። መንፈስ ቅዱስ ራሱ አንድ አምላክ ነው፣ የራሱ ስም፣ የራሱ አካል፣ የራሱ ግብር ያለ። ስንት አምላክ ናቸው ሲባል አንድ አምላክ ናቸው ይባላል። ሶስቱ ተጨፍልቀው እንጂ አንድ አምላክ ነው አይባልም። ወልድ በተለየ አካሉ በስጋ ተገለጠ ይላሉ። ሶስቱም በስጋ ተገልጠዋል። አብም፣ ወልድም መንፈስ ቅዱስ ወደ አብርሃም ቤት ሽማግሌ ሆነው ሲሄዱ፣ ሽማግሌ ማለት የሰው ስጋ የለበሰ ነው፣ ሰውነት ማለት በስጋ ተገለጡ ማለት ነው። ስዕል ላይ እንደምታያቸው ሽማግሌው መካከለኛው አብ ነው፣ ከቀኝ በኩል ያለው ወልድ ነው፣ ከግራ በኩል ያለው መንፈስ ቅዱስ ነው። ሶስቱም ሽማግሌ አብ፣ ወልድ፣ መንፈስ ቅዱስ ነበሩ። በስጋ ተገልጠዋል ማለት ነው። በተለየ አካሉ በስጋ ተገለጠ ወልድ የሚባለው ለብቻው ስህተት ነው ማለት ነው። እሺ፣ አብ ስራው መውለድና ማስረጽ ነው። ወልድ መወለድ ነው። መንፈስ ቅዱስ መስረጽ ነው። ስንት የተወለደ አምላክ አለ? አንድ። ስንት ያልተወለደ አምላክ አለ? ሁለት። ስንት አባት አለ? አንድ። ስንት ልጅ አለ? አንድ። ይሄኛው ይሰርጻል፣ ልጅም አባትም አይደለም። እሺ በጣም የሚገርማችሁ አለቃ ወልድ ኪዳን ላይ የተቀመጠ የመለኮት ሙላቱ አብሮት ይሄዳል። ኢየሱስ ክርስቶስ ማለት ነው። ወልድን ወልድ በተለይ አካሉ የሚባሉ ሲጽነስ መለኮት አብሮት አለ። ሲወለድ መለኮት አብሮት አለ። ሰባሰገል ደግሞ ሲወለድ ሰግደውለታል። ሲሞትም መለኮት አብሮት አለ። ሲያርግም አድርጎ ከቀኝ በኩል ሲቀመጥ ከአምላክ ቀኝ በኩል ሲቀመጥ በውስጡ ምን አለ መለኮት አለ መለኮት ፕላስ ሰውነት ስጋነት መቶ ፐርሰንት ስጋ መቶ ፐርሰንት ሰውነት ሚክስ ናቸው አይቀላቀሉም ሚክስም ማለት አንችልም አይቀላቀሉም አይለያዩም የሚባል ነገር በተአቅቦ ምናምን የሚባል ነገር ስለ አይቀላቀሉም እንትን አይሉ እና ለማንኛውም ስንት አምላክ ናቸው ሶስት አምላክ ናቸው እንጂ አንድ አምላክ ናቸው አይባልም አንድ አምላክ ነው ከተባለ፣ ለአብ ነው ራሱ አንድ አምላክ ነው። አብ ወልድ ራሱ አንድ አምላክ ነው። መንፈስ ቅዱስ ራሱ አንድ አምላክ ነው። ለዛ አንድ አምላክ ናቸው ነው የሚባለው እንጂ ነው አይባልም ማለት ነው። እነዚህ አብ የራሱ ባህሪ፣ የራሱ ህልውና፣ የራሱ አገዛዝ፣ የራሱ በመፍጠር በምናምን አንድ ናቸው ይባላል። መቼ ነው ፈጥሮ የሚያውቀው ወልድ? ወዳጆች ምን ፈጠረ እስኪ? ወልድ መንፈስ ቅዱስስ ምን ሲፈጥር አየ ነው እሺ በባህሪ ደግሞ እንደዚሁ አንድ ናቸው ይብላል። የሚወለድና የሚወልድ ባህሪ አንድ ነው። የሚወልድ የሚወለድ የሚሰርጽ አንድ ነው። ወላድና ተወላጅ አንድ ነው። እንዲህ እያልን መጠየቅ እንችላለን። ለማንኛውም ዛሬ በዋናነት የምንጠይቀው አብ ወልድም መንፈስ ቅዱስም በስጋ ተገልጠ አለል የአብርሃም ቤት የሄዱት ድንግጥ ይላል። ኦርቶዶክሱ ድንግጥ ይላል። ደንገጥ ገጥ ሲል ደግሞ ታዲያ ስዕል አድኖ ላይ የምታመልከው መካከለኛው አብ፣ ከቀኝ በኩል ያለው ወልድ፣ ከግራ በኩል ያለው መንፈስ ቅዱስ መሆኑን እንኳን እስከዛሬ አታውቁም ስትሉት ድንገት ቀጥ ይላል። ሲያስተምሩት አሜን ብሎ ወልድ በተለየ አካሉ ስጋ ለብሰው መጣ ሲሉት አሜን ብሎ የሚቀበል ኦርቶዶክስ በመለኮት ሙላቱ መለኮት አብረት እንዳለ አያውቅም። ማለትም ወልድ ሲጸነስ ሲወለድ ሲሞት ሲያርግ ሰብአ ሰገሎች ሲሰግዱለት መለኮት አብሮት አለ፣ በውስጡ ማለት ነው። መለኮት አድርጎ ሰማይ ላይ ከቀኝ በኩል ሲቀመጥ ጴንጤ በስጋነት ብቻ ነው፣ መለኮት ውስጡ የለም ይላል። ሲሞትም ስጋነት እንጂ መለኮት የለም፣ በስጋው ነው ይላል ጴንጤ። ኦርቶ ስጋነት ብቻ አለም፣ መቶ ፐርሰንት ስጋ መቶ ፐርሰንት መለኮት ውስጡ አለ መለኮት ሙላት አለ ሲጸነስም ሲወለድም ሲሞትም ይላል ይሄ ኦርቶዶክስ አስተምሮ ነው ጴንጤ ሊቀ ካህን ነው ሲጀመር ሲጸነ የተጸነሰው በስጋው ነው ስጋነት ነው ያለው እንጂ መለኮትነት የለም ብለው ብን ያደርጉታል ምንም እንኳን ጴንጤ በርካታ አይነት ጴንጤ አስተሳሰብ ቢኖሩ ኦርቶዶክስም ሺ ነው ኦርቶዶክስ ጸጋ ኦርቶዶክስ ቅባት ኦርቶዶክስ ተዋህዶ ኦርቶዶክስ ምንድን ነው ብዙ አለ ብቻ